ሄዶ ነበር። አብረሽ ቡታጅራ ጅራ አንቀጭቅዘሽ ያመጣሽው አንቀጭ ቅዘሽ ያመጣሽበት ምን አለበት? አንቺ ቡታጅራ ብሪሴ የተከተለሽ ለቤተሰቦችሽ ክብር ስትይ ብትሄጅ ምን? አንቺ እንደዚህ ቤተሰቦች ያስጠሉሽ። ቤተሰቦችሽ ለምንድን ነው ያስጠሉሽ? አመት ከምናምን አመት ከሰባት ወር ዓመት ከስምንት ወር ለምንድን ነው ግን? ሩታ ለምንድን ነው ቤተሰቦችሽ ክብር ማሰጩ? ለምንድን ነው አባትሽ ክብር ማሰጩ? እናትሽ ክብር ማሰጩ? እንዴ ቡታጅራ የነጺ ፎቶ ተለቀቀ። ናጽይ አብርሽ እኮ የቡታጀራ ተርከስካሽ ውሻ ነው። ሁለተኛ ነገር ደግሞ አንደኛ ለጅናት፣ ሁለተኛ ፍቅር ናት፣ ሶስተኛ ሩታ ናት። ፍቅር ጎበዝ ስለሆነች እንደ ነማጅ በረኛ ራሷን አጉና ወጥታለች። ጎበዝ ቀጥይበት ፍቅር። ሁለተኛ ነገር ደግሞ የቡታጀራ ወንዶች ሸለፈታሞች ማለት ነው። ሁናችሁም ሳትሆኑ አብርሽ ቪዲዮ ተሰራ ብላችሁ እዚች ልጅ ንጓ ብትሉ ሸለፈታሞች ማለት ነው። ቅንቦች ማለት ነው። ግሞች ማለት ነው። ይህ ስልኳን ተቀብላችኋት ቪዲዮ ስሰሪ የነበራችሁ ሸነፈካሞች፣ ግሞች የወንድ ሴቶች ማለት ናችሁ። እናንተ ከሴት እንደወጣችሁ እኳን ማታውቁ ምንሆናችሁን። አፕሬ ሲነካ ግን ጓ እያላችሁ የምትወጡት ከሴት ጎን ምንድን ነው የማትቆሙት? ባለፈውም ሩታ እንደዛ ስት ዳኒጋ ሄዳ ፊልማቸውን ካራክተር ድራማቸውን ሲሰሩ ጓ ስትሉ የነበረው ሩታኔ ነው። ባለፈውም እንደዚህ ማኔ ነው ፍቅር ጓስቱን የነበረው ፍቅር ሄጂ ተረከስካሽ ተናቃሽ ውሻ አብረሽ ማለት ተረከስካሽ ተናቃሽ ውሻ እንደሆነ አታውቅም እንዴ እናንተ አብረሽ ከና አራት አምስት ይመጣሉ አሁን የሩታ ሆድ እንደኔ ቦርጭ ድንቡሽ ውሻ ነው። ትንሽ ገፋ ከሆነ አምስት ስድስቱ ይደራደራሉ። ገና ጠብቁ። ለማንኛውም ለዚህ እግዚአብሔር የመጽናሽ አይዞሽ መካድ ነው ምንም ማለት አይደለም። አይዞሽ እና ደግሞ የሩታ እህት ሩታ አብርሽ ካሄደችው ነድራማ ነው ብላለች አላለችው እውነተኛ ተደገመ ይሄ ቃል ይኸው ነፂ ደገመችው። ሩታ አብርሽ ካሄደችው ነድራማ ነው ተብሏል። እቺም እኔ ሶስታችን ቁጭ ማለት ድራማ እንደሚሰሩ ዩቲዩብ እንደሚሰሩ ተነጋግረን ነው። ብናልጅ ሩታ ተርከስካሹሻ ከነዚህ የቀማች ከፍቅር ነው የቀማች። ስለዚህ ሁለቱ ተርከስካሹሾች ናቸው። ሩታም ተርከስከሳ ሁለት ሰው ቀማሽ አብርሽ የሚሆን እንግዲህ አንድ ሰው ጎራይት ብልሃል ሁለት ይቀሩዋል። እንግዲህ ይችንም አሁን ቡታጅራ ሄድከው ይችን ሁለት ቀን ጌታችን ላይ የገባት ምክንያት ምንድን ነው? እችና ማብቀት ነው ስሜን አካጥፊ ነው ማለት ነው። ቡታጅራ ሄድኩ። ስለዚህ ቡታጅራ ሄደሃል። ነጻነት የነጽም ጉዳይ አስተካክለክ ነው። እሺ አብሽ አስተካክለክ ነው። ሁለተኛ ነገር ደግሞ ቡታ አብሽ ቡታጅራ ሲሄድ ነው ምንድነው ባቴጁ ሆቴል ይዞ የተቀመጠው ብለሻ። ለምን ሆቴል ውስጥ ተቀመጥሽ? ለምን ውስጥ ተቀመጥሽ? ምን ናንቺ ወደሽ ውስጥ ያረገሽ ሁሉ ስትቀመጪ ምን ማሟሉ እንዴ? መኪና ስትሄጂ ጓጓ አይናል ምን ነው መንገዱ እንትን ገረጋንቲ ነው እንዴ እንዲ ትልል ገረጋንቲ ነው እንዴ መንገዱ አስፋልት የለም እንዴ ውታጅራ መንገድ አናቀውም እንዴ እኛ አናቀውም እንዴ እንዴ ምን ሆናችሁ ነው ምን ሆናችሁ እየሸጠሽ እሱ እየሄደ ቤተሰቦቹ ጓ እንዲ አላ ሩታ መናሽ ፈዘሻ ወደራሴች ተመላሽ ሩታ ይሄ ሳኒ የሚያስወስን አይደለም። አንተ ተነጋግረን እንድፈራው ስላልፈለግክ ነው ወይም ደግሞ ሌላ ብትፈራው ችግር አለብህ። ሌላ ምን እውነታውን መረዳት ነው። ነገ ደውለንላት እናስመጣት ያለውን እውነታ ከእሷም ከእኔም በደንብ

የምሪን ነው። አንቺ ግን የሰው ወሬ እየሰማሽ ሌላ ነገር እየተፈጠረ በጣም በዚህ ልክ ነበር ማውራት። ገደለችው እንዴ? ምን ሆና ነው እንደዚህ? ሙዲር ሴተኛ ዳሪ ባንዳ ማለት ነው። አራ ንገሯት። ምን አይነት ሴት ናት? እህቷ ተናገረች፣ እናቷ ተናገረች ተከፍሏት በገንዘብ እንደምትሰራ በገንዘብ ስራ ተነጋግረው እንደመጡ ያቺ ደግሞ ሚስኪን ሴት። ሁናችሁ ደግሞ በሴት ላይ የምትፈርዷላችሁ፣ እውነት ሴት ልጅ አንገቷን እንድደፋ አታድርጉ። ሴት ልጅ ሁናችሁ በሴት ልጅ ደግሞ አትፍረዱ። እውነታውን ነው ማመን ያለባችሁ። ልክ እንደ ዘጠና ዓመት አሮጊት ቤት ቁጭ ብላ ነገር ትጎነጉናለች። እስቲ እናትሽ ጋር ሂጂና ዱአ አድርጊልኝ በያት እስቲ እናትሽ ጋር ሂጂና አብረሽ ቡና ፍልተሽ ከእናትሽ ጋር ቁጭ በይ። እንዴ ሁለት ስሙ ሁለት ነፍስ ነኝ ትያለሽ ምን አይነት ሴትዮ ና ተረቺ ሴትዮ። እስቲ ተመልካቾች የኔን ብቻ ከመናገር ማለት ነው። እቺ እንግዲህ ሴቱ ናችሁ፣ በሴት ላይ አትፍረዱ። ያቺ ልጅ እንግዲህ የበፊት ነጽ የምትባሏ እንግዲህ ዩኒቨርሲቲ ሂዳ ነው ስራ አብረው እንደሚሰሩ በስራ ነው የመጣችው። በስራ እንደመጣች እናቷም ተናግራለች፣ እህቷም ተናግራለች። ሜላት የዛኔ አፏፏን ስትሏት ዩቱብ ለመክፈት ነው፣ በእህቷ ለመሸቀል ነው ስትሉ፣ ሜላትም ተናግራ፣ በጣም ብዙ ሰዎች ተናግረዋል ማለት ነው። እውነቱ ግን ተጋለጠ አያችሁ ስራ ነው ብለ አብረናንተኛም ስንት ነገር ስትል ከርማ መጨረሻ ይው ዲቃላውን ስታረግዝ ጊዜ እውነቱ ወጣ ማለት ነው ስለዚህ አንቺም እኮ ከፍቅር ቀማሽ ከነፃነት ቀማሽ ከስንት አብሮ አደጉ የልጅነት ፍቅረኛው ድንግልን የሰጠችውን ስንት ነገር አርገሽ ነው አንቺ በስራ ብለሽ ቀርበሽ መጨረሻ ላይ ልጁን መተት አድርገሽ ወደ ራስሽ ያመጣሽው በመተት የመጣ ፍቅር ሰው ሳይወድሽ ማለት ነው። ደግመሽበት ልጁን ወደ አንቺ ያመጣሹ ማለት ነው። እንዲሁም እንደዚህ እየቀናሽ ወደ ድሮ ፍቅሩ እያስታወሹ ነው ማለት ነው። ሴት ልጅ እንደዚህ በወጣ በገባ ቁጥር የፈለገ ሰው ቢንጫጫ፣ አንቺ ጭንቅላት ቢኖርሽ መልክሽን አሳምረሽ ካሜራ ደቅነሽ ከምትጨቃጨቂ ገበናሽን፣ አንቺ ጀግና ሴት ብትሆኝ፣ ተልባ ብንጫጫ በአንድ ሙቀጫ፣ ያለፈ ነገር አልፏል፣ ስላለፈ ላይፍ አይመለከተኝም። ባሌ ከኔ ጋ ነው እንዳረገዝኩ ህዝብ ያውቃል። ዱባይ ድረስ ይዞኝ ሄዶ እንዳገባኝ ህዝብ ያውቃል ብለሽ ኮራ ብለሽ ነበረ መቀመጥ የነበረብሽ። አንቺ ግን ሌባ ቀማኛ ስለሆንሽ ማለት ነው። አንቺ ቆለጥ የጠረረብሽ ስለሆንሽ ማለት ነው። ምንድን ነው የምታደ እያደረግሽው አንቺ ከሶስት ከአራት ሴቶች ስለቀማሽ ሌላም ሰው እንደዛ የሚያደርግ ይመስልሻል? እና ለአንቺ ብሎ እናቱ ጋር ሄድ፣ ለአንቺ ብሎ አባቱ ጋር ሄድ። አንቺ ቤተሰብሽ ጠላሽ እና እሱ ቤተሰቡ ይጥላል ንገርኝ እስቲ አንቺ ቆለጥ ብለሽ ቤተሰብሽን ስለወደድሽ ቤተሰብሽን ስለጠላሽ፣ እሱ ለአንቺ ሙሙ ብሎ ቤተሰቦቹን ይጥላል? ምን አይነት ሴት ነሽ ግን አንቺ? ምን አይነት ሴት ነሽ? ክብር የለሽም እንዴ ለራስሽ? እስቲ ተረጋጊ፣ እስቲ ወደ ራስሽ ተመለሺ። ቅናታን ገብግቦ ሊገልሽ ነው እንዴ? እንዴ! ወይ ጉድ! የእነ ቶሎ ቶሎ ቤት ጣራው ሰንበለጣሉ እንዴ! ፈጠንሽ በጣም። አንቺ ትላንት እንዴት እንደመጣሽ ባግራውንድ ሽኒ ቪዲዮቹን በእርግጥ ፍራይ ቤት አርገሻል። ግን ሚዲያ አንቺ ፍራይቤት ብታደረጊ በየሚዲያው በየዩቱብ ተጠቃሚ ሰው ሁሉ ቤት አለ የአንቺ ቪዲዮ ማለት ነው። እረ በጣም ባለጌናት የምር። ሀሳብ አስተታችሁን ኮሜንት ላይ አስቀምጡልኝ። ዘምዘም ጉራጌዋ ነኝ። ለቤቴ አዲስ የሆናችሁ ሼር፣ ላይክ፣ ሰብስክራይብ አድርጉ። ሁሉም ሰው እየፈረደባት ይገኛል። አንዲት እህታችንም ዛሬ ያወራችው ነገር አለ እሱንም ደግሞ የማስገባላችሁ ይሆናል። በጣም ነው የገረመኝ የምር በጣም ማለት ነው። ሰው እንዴት ለቤቱ ሁሉ ነገር አሟልቶ እያኖራት ነው። እህቶቹ አውቋል፣ ቤተሰቦቹ አውቋል። እንግዲህ ዱባይ ሂደው እንደነገሩ በራሳቸውም ቢሆን ተጋብተዋል። ደግሞም ስለ እርግዝናው ነው አልተጠራጠረም፣ የኔ ነው ብሎ ተቀብሏል። ምንድን ነው እንደዚህም ሆነ እሺ። እኔ እኮ ግርም የሚለኝ ነገር ማለት ነው፣ እስቲ ወደ ቤተሰቦችሽ ሂጂ፣ እስቲ ወደ ጸበል ሂጂ፣ እስቲ ወደ ሃይማኖትሽ ሂጂ። መቼም እናንተ ጣሆራ አታውቁ፣ ክርስቲያኖች አትሰግዱ ምን አትሉ። በመነዲል ነው አድርቃችሁ የምትወጡት። ነጃሳው ራሱ ሰይጣኑ ራሱ በልበልበል ነው የሚላችሁ። እሙሟችሁ ውሃ አይነ ካውሻወር ስትወስዱ ነው እንጂ እና እባካችሁ፣ እባክሽ እስቲ የሩታ አድናቂዎች መጥታችሁ እኔን ከመስደን ማለት ነው እስቲ ምከሯት፣ ጭንቅላት ካላት ማለት ነው። እንዴት አሁን ሰው የሞላ ቤቱን ትቶ እንደዚህ እየተንከባከባት እንዴ! እንደውም አብርሽ በጣም ትዕግስተኛ ነው። እንዴት እንዴት ነው የሚያደርጋት? ገና ለገና አረገስኩ ብለሽ ነው እንደዚህ የምትሆኘው? አርግዣ ድግሪ የጫንሽ መሰለሽ እንዴ ብርቅ አረገሽው እኮ ልጅ። ሌላው ደግሞ ቦታጀራ ብትሄድም ምንም ችግር የለውም። መንገዱ የተስተካከለ ነው። መንገዱ ኮረኮንችም የለውም ምንም ችግር የለውም። ሚስኪን አብርሽየ፣ አይ ያልታደልክ። እኔም አብረን ሆነን ነፃነት ጋር ደውለንላት ትመጣለች። ከዛ አብረን ሆነን ታናግረን ከዛን መፈታት ያለበት ነገር ይፈታላታል። አለቀ። ነፃነትም ላታስፈልግ ትችላለች። በቃ እናንተ ሁለታችሁ ካወራችሁ ማለት ነው። ነገሮችን አላዳምጠው ወይም ደግሞ እልህ ስላጋባኝ ነው እንጂ እሷን አገኛታለሁ ያልኩትኝ ቀድመን እንድናወራ መንገዶችን ከፍቼለት ነበር ነገር ያልከው ጉዴ፣ እረ ጉዴ! ይቺ ሴት ማለት ነው። ይችን አሁንማ ካረገዘች ወዲያማ መሄጃ የለውም በቃ ብላ ነው እንደዚህ የምትንጣጣው። አብርሽ ማድረግ ያለብህ ማለት ነው ላስ፣ ቤተሰቦችሽ ጋ ቁጭ በይ፣ ለልጅ የሚያስፈልገውን ነገር አደርጋለሁ፣ ዞር በይ ማለት ነው ያለብህ። አሽ ቀንጥረህ መጣል ነው አሽ ቀንጥረ ይችን በሩቅ ማለት ነው። ሲጀመር አንተ አለ ብሄርህ አለ ዘርህ ነው ሄድከው። ሲጀመር ይችን ወደዛ አሽቀንጥረ ጣላት ለዘሮቿ ስጣት ማለት ነው። ያስቸገሩንም የእሱ አዘሮች ናቸው። አሁን አገሩ ላይ ማለት ነው። ስለዚህ ወደዛ አሽቀን ጥራት እኔ ወደ ፖለቲካ መግባት አልፈልግም። አሽቀን ጥራት ነው ምልህ አብርሽ። እሱ በእናቱ ምሎ በድንግል ምሎ ተናገረ። እንግዲህ እናቱን በጣም እንደሚወዳት ነው እኔ የማውቀው። አንቺ እናትሽን ከሀጂ ስለሆኑ ሰው ሁሉ እንዳንቺ ይመስልሻል። አንቺ ከሀጂ እ አንቺ ከሀጂ ማለት ነው። ምሎ ነገራት። ችግር ካለ ደግሞ ትምጣና ነገ ሶስታችንም አብረን ቁጭ ብለን ተነጋግረን ይፈታ ጉዳዩ አለ ከዛ ደግሞ ሀሳብ ቀየረች። ይሁ እንዴት እንዴት እንደምትሆን ይሁ እንዴት እንዴት እንደው የአንቺን መጨረሻ ያሳየኝ እንደው ይሄን ሁሉ ሴት አስለቅሰሽ ልጁን በመተት ወደ አንቺ እንዳመጣሹ በቅርብ ታለቅሻለሽ። ይሄ ቪዲዮ ለታሪክ ይቀመጥ። ወዳችኋለሁ ደግሞ ማለት ነው። ሌላው ደግሞ ማለት የምፈልገው ነገር ይቅርታ እንዴ። ሌላው ማለት የምፈልገው ነገር ይሄ ልጅ ማለት